አላሰይ ቆይ፣ ማን አራግቦት ነው? እንደ እኔ ምን አጋባኝ? ለቤቴ ከሆነ እንዲደርስላት አለ። አይ ለእኔ ነው ደህና ደር። ለእኔ ነው ማለት ደህና ደር የምትሄጂ ነው? ይናገርተኛል። ምን ማለት ነው ይናገርተኛል? ምን አጋር ልጠኛ አማርኛ አይደል? እንዲያወራሁት። እንዴት ማለት ይህን ማድረጉ ለምን አስፈለገ? ኪራ በእናት በቃ ሚስት ባሉንኩበት ቤት ላይ ሚስት የምታደርገውን ነገር እንዳደርግ አትጠይቀኝ። እንዲህ ምን ማለት ነው? አንቺ ካልሆንሽ ታዲያ ማናት? ሚስት ሚስት በሆን ኖሮማ እኔ የምነግርህን ነገር ችላ ባላልክ ነበር። የምርሽን ነው? ግን የምትናገሪውን ነገር ታውቂዋለሽ? በደንብ አስቤ በን የተናገርኩት። ምንም ቢሆን እኮ በአንድ ቤት ውስጥ የባልና የሚስት ሀሳብ እንጂ የአንድ ወገን ሀሳብ ብቻ ይንጸባረቃል አይደል እንዴ? እና ቆይሽ የሁሉ ክፍተት በመሃላችን የሚፈጠረው በቤቴ ምክንያት ነው በመሀላችን ክፍተት ለመፈጠሩና ለመለያየታችን ምክንያቱ እሷ አይደለችም ግን አንዷ ምክንያት ልትሆን ትችላለች ምን ይህን ያህል ይቅርታ የኔ ልብ ይቅር የሚለው ያንተን እንጂ የሌሎችን አይደለም ቆይ አንዲት እናት ስለረዳ ነው እንደዚህ የሚያደርግሽ የሚያደረግሽ ቃላቶቹን ታያቸውና እስኪ አንቺ የምታደረጊያቸውን ነገሮች ይህን ላለማድረግ እኮ ብዙ ጥሪ ነበር ቆይ አንቺ እኮ ለሌላ ሴት ልድር ነበር አይደል እሱን ለእናትህ ስል ነበር እኔም ቤቲን እየረዳኋት ያለሁት ለእናቷ ስል ነው። አለቅ እሷም እኮ እንደ ልጇ ሆነት እባብ ተይጽ። የቤቲ ጥላቻ ዓይንሽን ጋርዶት፣ በእድሜ እናት ሽኩያ ከምትሆን ሴት ጋር ክፉ ነገር አትነጋገሪ። ለማንኛውም ከአንተ ጋር መከራከሩ የመለያየታችንን አድማስ ማስባት ነው። ደህና ደር። አንቺ ጸጉርሽን ይዤ ሳላስወጣሽ ቀጥ ብለሽ ውጭው። ተረጋጊ ልሽ፣ እንዳየሹ አይደለም። ኪራያ አንድ ነገር በላት ሲሉሽ ተረጋጊ እና አላስረዳሽ። ምንድን ነው የምታስረዳኝ? ልትማግጠብኝ ስትል ነገረስኩኝ ነው የምታስረዳኝ? ምን እያልሽ ነው? እንዳሰብሹ አይደለም። ተረጋጊ እና። እንዴት ነው ፂ ምን ያህል እንደ ሞድሽ ታውቂያለሽ? አደለም እንዴት እንደዚህ ጠረጥርኛለሽ? ለዛም ነው ኳር እንዲህ ሁሉንም ነገር ስትናገር እንደ ሞድሽ። ለዛ ነው እንደዚህ ልታረጊ ነበረው። ምንድን ነው እያልሻለሹ? ተረጋጊ ያልኩሽ አደል እንዴ? እና ምን ልትሆን ነበር? እንደ በፊቱ ልትመታኝ? ምንድን ነው የምታወሪው?

ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ ውድ ቻናሌ ቤተሰቦች እንኳን ደና መጣችሁ። በያላችሁበት ሰላማችሁ ብዙ ይበልልኝ። ዛሬ በጽናት መጥቻ ያለሁኝ ይህንን ቪዲዮ ከውደዳችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ እንትኑ በአክብሮት በትትና እንጠይቃለን ማለት ነው። ክብሩና ሰኒ እንግዲህ ነኒን ሊናና እንግዲህ በመሀላቸው ገብታ መጥፎ ነገር የሰኒ ትነግራትና ሰኒ አብዳለች፣ የክብሩም ተጣተዋለች። ክብሩም ወደ ሰኒ ሊሮጥ ሲሄድ እንግዲህ እንደዚህ የወሮት መኪና ቢገጭስ፣ ተረጋጋ ኒና፣ ምን የሆንሽ ነው? እሺ በቃ ልቀቀኝ፣ ረጋጋለሁኝ፣ ልቀቀኝና ልሂድ። አንዴ፣ አትሄድም ክብሩም፣ አትሄድም ትለዋለች። ለምን ይላታል። እሷም መቀኛቱን በችኮላ የተወሰነ ውሳኔ ሁሌም ስለሚፀጽት ስለምክሩን አመሰግናለሁ ግን ልሂድ። አረባክ አትሄድም፣ ቆይ ምንድነው የተፈጠረው? አንቺ ሴትዮ፣ በቃ ልቀቄኝ አልኩሽ እኮ አትቆጣኝ እንጂ ወይ ለጽናት ለጥራት ኒና፣ ሰው ሲናገር እኮ ማናገር ጥሩ አይደለም፣ ትቀይምኛለሽ። አሁን ለቀቀኝናል ሊሄድ ይላታል። ክብሩም እንደዚህ ማወጣ የሆነ ነገር ሆነ፣ ከማዘን እኔ ብታስቀይመኝ ይሻለኛል ክብሩም ትለዋለች። የሰኔ ጋር ነው የሚሄደው ይላታል። እንዴት ዋሸኛለህ? እንዴት ነው? እንዴት ተናዳህ? የሰኔ ጋር ሊሄድ ነው የምትለው? አንቺ ሴትዮ ጤና አይለሽም፣ ጆልቤ ከመንገዴ እያለ ግፍት ያደርጋትና እሱም እየሮጠ ይሄዳል። እንግዲህ ኒና በጣም ተናዳለች። ምትን ደስ ብሏታል። እሳይ በጣም አቃጥያታለሁ የእኔ ቆንጆ ክብሮም የመሃል ላይ ታሳዝነኛለህ ትላለች። እሷም የታባሽ ሰኒ እያለች ወደ ደረጃው ላይ እንግዲህ ዘው ዘው እያለች ወደ ደረጃ ትወጣለች። ከዛ ወደ ደረጃ እንደወጣች ቤቲ እንግዲህ በጽናት ክላስ ላይ እንግዲህ ሌባና ፖሊስ ስንጫወት እያለች ያለ ማየመጣች ከበለ እያለች ስትጫወት እንግዲህ ከዛም በኋላ ጽናት ትመጣለች ጥናት ደግሞ በጣም ጠናዳ እሳት ጎሳ መታለች። አንቺ ልጅ ምን ይሆንሽ ነው? ከዚህ ክላስ ውጭልኝ ልኝ አለች። ነው አይ ወለ ያልኩ ይዚህ ወረጂና ወደ ሶፋሽን ሂጂ። እንዴ አልሄድም፣ ሄረ ብሎኛል። ምንድነው? ሶፋ ላይ እንቢ ብለሽ እኔ ስላ ላይ ነው እና አለሽ ከቤት አትውጪ ነው እንጂ ከመኝታ ቤት አይደለም። እሺ እንቅርታ ትላለች ቤቲ። ከዛ መቀልቀስ ማታውቂበታለች፣ አንቺ ሴትዮ ግን ክፉ ነሽ ትላታለች ለጽናት። ኪላይ እኮ አይቆጣም፣ አይቆጣ፣ አረ አይቆጣም አይደል? ያንቺ ደግ መልአክ ምን ማይልም፣ እኔ ግን ሰይጣን ነኝ አያለች። ያንቺ ክፋት ላስተውስሽ፣ አንድ ሁለት ብዬ ያደረግሽ ልቁጠርልሽ ብላ፣ ጽናትም በጣም ተናዳለች። መጃ ተጣሽኝ ልሰሽ የኔ ቢጤ መስለሽ ቤት ገብተሽ መልስ ያጠጣሽን ሱሉም ላስታወስሽ ጽናት ተይኝ በቃ ተይኝ ተይኝ ትላለች። አይ መስማት አለብሽ ያለች፣ ሰዓት ደብቀሽብኝ ያስመትሽኝ ላስታውቅሽ ወይስ ፎቶ ወይ ልታሰራጭ የነበረው ቤት አንቺ ያላደረግሽ ምን አለ? ተይኝ በቃ አትጩኝብኝ ያለች። ኪራይ ይመጣል። አልተውሽም አንቺ ካንቺ ለቶን ሰይጣን ትኛለሽ። ከዛ ኪራይ ምንድን ነው? ምን ተፈጠረ? ከዛ ቤቲ ኪራይ ላይ ጥምጥም ትላለች። ኪራይ ኪራይ ባክህ እባክህ እየተቆጣችኝ ነው ብላ አውቆ እንዳበጠ ትሆናለች። መላክሽ መታልሻ፣ በይ በደምብ ተጠምጥሚበት እንጂ ጺ። ምን ተፈጠረ? ምን ነው? እሷን ጠይቃትም። ለምን እኔ ትጠይቀኛለህ? መልአክና ሰይጣን አያወራም። ምን እያወራሽ ነው? ምንም አላደረኳትም። ያደረገችው ነገር ነው የነገርኳት። ከዛ መጮህ ጀመረች። ጅራፍ ራሱ እንደዚህ ሲጮህ አይጮህም ትላለች ቤቲም እንደዛ እኮ አይደለም። ምናልባት አንተ ያደረገችው ነገር ልትረሳላት ትችላለህ። እኔ ግን መልአክ አይደለሁም፣ በጭራሽ ለረሳላት አልችልም። ትላለች ጽናትንም። ያው በጽናት ከዚህ በፊት ሁሉም ነገር ልጇን ገደለችበት፣ ያደረገችው ሁሉም ነገር ስላረሳች በሱ ቤት እንግዲህ ቤቷ ስትመጣ በጣም ተናዳለች። እንዴት ቤቴ ትመጣለች? ልጅን ገደለችብኝ፣ ይህ ሁሉ አድርጋብኝ፣ እንዴት ቤቴ ትመጣለች? እንዴት ቤቴን ታስመጣታለህ? ጽናት ይላታል። እሱ ቆይ የሁሉ ጥግጥ ሴት የለ ባለቃያትን ጅቡበላችሁትን